ዘንበለ ሀቲ እለት በማሀት ወ ፋሲካ ነው የሚለው የፋሲካ ዋዜማ ከሆነች ከአንዲት ቀን በስተቀር መጾም አይገባም ብለው አባቶቻችን በሃይማኖት አበው አስተምረውናል። የምናለ ለሰንበትህን እጸውማ ከመዘረቡ እለት መርቀያን ባመፃ ዋነ በንዴት አለ። ሰንበትን ቀዳሚትን እኔ እንደ ሮብ እጾማት አለው። መርቀያን የሚጾማት በክደት በምንፍቅና ነው፣ እኔ ደግሞ በማጣት ነው አለ። ያው የቆሎ ትምህርት ቤት ህይወት አልፈንበታል። ሳንበላ ምን ውልበት ምናድርበት። ከስድስት ሰዓት በኋላ ነው እርድ የሚከናወነው። ከዛ በፊት እርድ አይከናወንም። ቅዳሜ ይታረዳል አይታረድም የሚሉ ጥያቄዎች ይነሳሉ። በነገራችን ላይ እንዲውያው በጾም ማረድ ለመብላት መጓጓት ባሉ ውጤታማ ሆነ የሚባለው ከድሆች ጋራ ማሳለፍ ሲቻል ነው። አንድ ባል ባሉ መንፈሳዊ ነው ለመባል የሚያበቃው ከድሆች ጋራ ማሳለፍ ሲቻል ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በተለያየ ስፍራ የምትገኙ ኦርቶዶክሳውያን በእያላችሁበት እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ዛሬ ቀዳም ስዑር የሚለውን እናያለን። እንግዲህ እያንዳንዱን ቀናት እያየን መጠናል። እንደምታስታውሱት ሰኞ ለአጽንኦተ ነገር ለማስታወስ ያህል ወደኋላ ልመልሳችሁ። ሰኞ መርገመ በለስ ይባላል። እጸ በለስን የረገመበት እለት ነው። ጉዳዩ ከበለስ ጋር አደለም፣ ከበለስ አንጻር ኃጢአትና እስራኤላውያን እንዲሁም እስራኤል ዘነፍስ ክርስቲያኖች እኛ መሆናችን በሰፊው ለማየት ሞክረናል። እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስን ለመግደል አይሁድ ምክር የጀመሩበት ዕለት ነው። ማስገኞ የጥያቄ ቀን ነው። ገበያ የምትፈታ በማን ስልጣን ነው? ከማን ተሰጡህ ነው? ከሌዋውያን ካህናት ከምድራውያን ነገስታት ወገን ያይደለህ ማን ስለሆንክ ነው? የሚል ጥያቄ አንስተውለት እሱም ጥያቄ ለጥያቄው መልስ ከመስጠቱ ይልቅ ጥያቄ አንስቶ አሳፍሯቸዋል። ጥያቄውን በጥያቄ ያከሸፈበት ዕለት ነው። ከዚህ ተነስተን በሰሙነ ሕማማት የሚነሱ ጥያቄዎችን አንስተን መልስ ለመስጠት ሞክር ያለው እረቡ ምክረ አይሁድ ነው። አይሁድ ክርስቶስን ለመግደል የመከሩበት ዕለት ነው። ምክረ ሞቱ የተጠናቀቀበት ውሳኔ ያሳለፉበት ዕለት ነው። እውነተኛውን ፀሐይ ክርስቶስን ልባቸውን አጨልመው ለመግደል የመከሩበት ዕለት ነው። ምክንያቱም በዕለቱ ፀሐይ፣ ጨረቃ፣ ከዋክብት ተፈጥረዋል። በዛን ዕለት ደግሞ እውነተኛውን ፀሐይ ልባቸውን አጨልመው ለመግደል ምክረሞቱን ሞቱን ያጠናቀቁበት ዕለት ስለሆነ ምክራ ይሁድ ይባላል። የንባ ቀንም ይባላል። በንባዋ ምክንያት የክርስቶስን እግር በንባ በፀጉሯ ጸጉሯን በንባዋ እያራሰች የክርስቶስን እግር በማጠቧ የኃጢአትን ስሬት ያገኘች የማርያምን ተፍረት መታሰቢያ ቀንም ስለሆነ ማለት ነው። ሐሙስ ጸሎተ ሐሙስ ይባላል። ሥርዓተ ጸሎትን ያሰማረበት ዕለት ነው። ጸሎተ ሐሙስ ይባላል። የቂጣ በዓል ነው። እንደገና የሐዲስ ኪዳኑ ሐሙስ ይባላል። የምስጢር ቀን ይባላል። ሕጽበተ ሐሙስ ይባላል። የደቀ መዛሙርቱን እግር በማጠብ ሶስት ዋና ዋና ነገሮችን አድርጓል ልጅነትን የሰጠበት ዕለት ነው። ትሕትናን ያሳየበት ዕለት ነው። እንዲሁም ደግሞ ፍቅሩን የገለጠበት ዕለት ነው የሚለውን ሀሳብ አንስተናል። ዓርብም ሥርዓቱንና የዓርብንም በዚዋ የይዘን ትርጉሙንና ሥርዓቱን አይተናል። የዓርብንም ትምህርት መከራ መስቀሉን አንስተን ተነጋግረናል። ዛሬ ቀዳም ስዑር የተሻረች ቅዳሜ ምን ማለት ነው? የተሻረች ቅዳሜ በጾም የተሻረች ለማለት ነው። እናቶቻችን በተለይ በገጠር ያሉት ቀዳም ሹር ይሏታል እና ተሸራለች በማለት ቄጠማ ካህናቱ እስከሚያዞሩ ድረስ ምን ያደርጋሉ? እህል እየፈጩ ወፍጮ እየፈጩ ብቅል እየፈጩ ይቆያሉ። ወንድም ደግሞ መስራት የሚገባውን ስራ ይሰራል። ግን ከባል ጋር የሚገናኝ አይደለም። ተጹማ የማታው ቅዳሜ በጾም ምክንያት ስለ ሻርናት የተሻረች ቅዳሜ ትባላለች። የተሻረችው በጾም ነው፣ በሌላ አይደለም። ለምን ክርስቶስ ስኩ በመቃብር በመቃብር ስላለ ማለት ነው። ያን ቀን እንግዲህ አክፍሎት ነው። አክፍሎት ማለት መተው፣ መቀነስ ማለት ነው። ምዕመናን አክፍሎቱን የጀመሩት በዚህ አጋጣሚ ጴጥሮስ ያዕቆብና ጴጥሮስ ማን ነው? ጴጥሮስና ይቅርታ ያይቆብ ዮሐንስ እመቤታችን ናቸው። ያዕቆብ ዮሐንስ እመቤታችን ናቸው። የጌታን ትንሣኤ ሳና ይህል አንቀምስ ውሃን ጠጣም ብለው ከዓርብ ጀምሮ ለሶስት ቀን ያህል አክፍሎት ቆይተዋል። ያንን ታሳቢ በማድረግ ምዕመናን ከቻሉ ሁለት ቀን ካልቻሉ ደግሞ ዓርብ ማታ አራት በልተን ቅዳሜ ግዴታ ነው ውዴታ የሌለበት ከታመሙት ከህፃናት በስተቀር አክፍለን እንውላለን ማለት ነው። እና ቀዳሚትን እንድንጾም የታዘዝነው በቀዳም ስዑር ብቻ ነው። ከዚህ ውጭ ባሉት ቀናት ግን መጾም አይገባም። በአብይ ጾም ውስጥ ያሉት ቅዳሜና እሁዶችም ያው ከጥሉላት ብንከለከልም ከሌላ ምግብ ግን ከቅዳሴ በኋላ እንከለከልም፣ እንበላለን እንጠጣለን ማለት ነው። ዘንበላሃቲ ዕለት በማሃት ወፋሲካ ነው የሚለው፣ የፋሲካ ዋዜማ ከሆነች ከአንዲት ቀን በስተቀር መጾም አይገባም ብለው አባቶቻችን በሃይማኖተ አበው አስተምረውናል። መርቀያን የሚባል ከሃዲ ቅዳሜ ቅዳሜ ይጾም ነበረ እና በዚህ ምክንያት ተወግዞ ተለይቷል እና ቀዳሚ እንዲያው በተለያየ ምክንያት ባይመቸን እንኳን እስከ ስድስት ሰዓት እንድንጾም ታዘዘናል። ከዛ በኋላ መጾም ግን ያስወግዛል ማለት ነው፣ ልክ መርቀያል ቅዳሜን በመጾሙ ተወግዞ እንደተለይ ባለቅኔ ምን አለ? ለሰንበትህን እጸውማ ከመዘረቡ እለት መርቀያን ባመጻ ዋነ በንዴት አለ። ሰንበትን ቀዳሚትን እኔ እንደ ሮብ እጾማት አለው። መርቀያን የሚጾማት በክደት በምንፍቅና ነው፣ እኔ ደግሞ በማጣት ነው አለ። ያው የቆሎት ትምህርት ቤት ህይወት አልፈንበታል። ሳንበላ ምንውልበት ምናድርበት ጊዜ አለ። እንኳን ሌላው ቀን ይቅርና የትንሳይ ዕለትም ካላገኘ ላንበላ እንችላለን ማለት ነው። ካልተገኘ ህዝቡ ደጋግነው ደግ ነው፣ ምዕመናን ይሰጡናል፣ ችግር የለም። በዚህ በእርግጥ የሆነ ሁኖ ግን የቆሎ ተማሪ በችግር ነው የሚያሳልፈው እና ምን አለ መርቀያን በክደት እኔ በማጣት ቀዳሚ ትንጾማታለሁ ብሏል። ስለዚህ ከአንድ ቀን በስተቀር ቅዳሜ መጾም አይቻልም። በዚህ ምክንያት በጾም ስለተሻረች የተሻረች ቅዳሜ ወይም ቀዳም ስዑር በመባል ትታወቃለች ማለት ነው። ለምለም ቅዳሜ በመባልም ትታወቃለች። ለምለም ቄጠማ የሚታደልባት ዕለት ነው። ይሄ ከኖ ጋራ የተያያዘ ነው። በኦሪት ዘፍጥረት ምዕራፍ ሰባት ምዕራፍ ስምንት ምዕራፍ ዘጠኝን ማንበብ ትችላላችሁ። ምንድን ነው ዓለም በንፍር ውሃ ጠፍቷል። ወአትረፈ ሰማኒተ ነፍስ አይደል የሚለው ኖህ እስከ ቤተሰቡ ስምንቱ ሆኖ ከጥፋት ውሃ ድኗል እና የውሃውን መጉደል አረጋግጣ እንድትመጣ ርግብን ልኳት ነበረ። ማረፊያጣ ተመለሰች። ኖህ መስኮት ከፍቶ ጁን ዘርግቶ ተቀብሏታል። ከሰባት ቀን በኋላ ደግሞ እንደገና ላካት። ስትሄድ ውሃው ትንሽ ጎሎ ባህሩ ላይ ቅጠሎች ብቅ ብቅ ብለው ያንን ባፏ ይዛ ነቅላ ባፏ ይዛ የውሃውን መጉደል ለኖህ አረጋግጣለች። ማለት ነውና ቄጠማ የኃጢአት የኃጢአት ባሕር ጎደለ፣ መርገመ ሥጋ መርገመ ነፍስ ጠፋ፣ ሞት ተወገደ፣ የሰው ልጆች ዳኑ፣ ዲያብሎስ ማነው፣ ወልደ እግዚአብሔር ነገሰ፣ ዲያብሎስ ተሻረ፣ ሞተ ሥጋ ሞተ ነፍስ ጠፋ ለማለት ካህናቱ ገብረ ሰላመ በመስቀሉ በመስቀሉ ሰላምን አደረገ ትንሳኤውን ገለጠ ጌታችን ተመረመረ ዲያብሎስ ታሰረ እያሉ ለምእመናን ያድላሉ። ስለዚህ ተስፋን ለማብሰር ሰላምን ለማብሰር የምስራችን ለማብሰር ነው ቅዳሜ ቄጠማ የሚታደለው ማለት ነው። በክርስቶስ ሞት ተስፋን አግኝተናል። ሰላምን አግኝተናል። የምስራች ታውጇል። ሞተ ስጋ ሞተ ነፍስ ጠፍቷል። መርገመ ስጋ መርገመ ነፍስ ተወግዷል። ያንን ነው ማን ነው በራሳችን እናስረዋለን። ይህም አክሊለ ሦኩን ለማስታወስ ነው። በዛን ሌሊት ሊቃውንት መሐሌት ቁመው ያድራሉ። መሐሌቱ የሚጀመረው በመሐልየ መሐልይ ዘሰሎሞን ነው። መሐልየ መሐልይ ዘሰሎሞን ቀድሞ ይነበባል፣ ይተረጎማል ከዛ በኋላ ሊቃውንቱ በጸናጽል በከበሮ መሐሌት ቁመው ያድሩና ልክ ጠዋት ምዕመናን ወደ ቤተክርስቲያን ይመጣሉ። ካህናት ያድላሉ። በገጠር አካባቢ ካህናቱ በየሰፈሩ እየሄዱ ተከፋፍለው ሰፈሩን ያድላሉ። ከተማ ግን ምዕመናን ወደ ቤተክርስቲያን መጠው ይታደላሉ ማለት ነው። ለምለም ቅዳሜ የሚባለው ለዚህ ነው። ይህንን ይመስላል እንግዲህ ከቀዳም ስዑር ጋር የተገናኘው አስተምህሮ ይህንን ይመስላል። እዚሁ አየ ይዤ ማንሳት ምፈልገው የእርድ ጉዳይ ብዙ ጊዜ ያከራክራል። ከስድስት ሰዓት በኋላ እሑድ ለሊት ከስድስት ሰዓት በኋላ ነው እርድ የሚከናወነው። ከዛ በፊት እርድ አይከናወንም። ቅዳሜ ይታረዳል አይታረድም የሚሉ ጥያቄዎች ይነሳሉ። በነገራችን ላይ እንዲሁ በጾም ማረድ ለመብላት መጓጓትን ነው የሚያሳየው። መቼም እኛ ለመብላት የምንጓጓበት ብዙ አይነት መገለጫ አለን። አሁን ለምሳሌ ይቅርታ አድርጉልኝና በጾሟ ዜማ እንኳን አደረሳችሁ የሚል ሰው ብዙ ሰው ይገጥማቸዋል። እኔ ብዙ አይገጥመኝም። ሰው ጾሙን ለመቀበል ምን ያህል እንደሚፈራ ያሳያል። ጾሙ ሲፈታ ግን እንኳን አደረሰ፣ እንኳን አደረሰ ይላል። ለመብላት ምን ያህል እንደምንጓጓ ያሳያል። እውነት ለመናገር ለመብላት ምን ያህል እንደምንጓጓ ያሳያል። በጾም ማረድ ለመብላት መጓጓት ነው። ሲጀመር ባህል ይኸው፣ እየበላን ነው ማለት ነው። መቼም ኃጢአት የሚሰራው በሶስት መንገድ ነው አደል? በሀሳብ በመናገር በማድረግ። የዶሮ የበጎ ወጥ ሲሸተን በሀሳብ እኮ እየበላን ነው ምዕመናን። እና ምን አስቸኮለን? አንደኛ በጾም ማረድ አይቻልም። በጾም የታረደውንም መብላት አይቻልም፣ ፍትሐ ነገሥቱ ይናገራል። እና ምን አስቸኮለን? አዋጁ ሳይታወጅ ትንሳኤ ከለላ መነ ብርሃነ ከፈኑ ዲቤነ ብለን ሳንዘምር። ይህ ብቻ አይደለም እውነት ለመናገር ብርሃነ ከፈኑ ዲቤነ ብለን ሳንዘምር ዲያቆን ወተንሳ እግዚአብሔር ከመዘንቃህ እምነዋን ብሎ አዋጁ ሳይታወጅ እንዲሁ ለመብላት ምን ያስቸኩላል? መቼም ሐምሳ አምስት ቀን የምንጾ የጾምነው እኮ በትንሳኤው ለመደሰት ነው። እና ቀድመን ምንበላ ከሆነ ቀድሞ የሚታረድ ከሆነ የትንሳኤውን አፍቀት ምኑ ጋ ነው? ብርሃነ ትንሳኤውን አየን ለማለት ያስችላል ወይ? የትንሳኤውን ማጠጣም እንዴት ይቻላል? የዶሮ የምናርደው በግ የምናርደው እኮ በትንሳኤው ለመደሰት ነው። ገና ተነሳ ሳይባል ቀድመን የምናርድ ከሆነ ደስታችን ምኑ ጋ ነው? አንዳንዶቹ ለበዓል ዝግጅት ነው እንዲሁም ደግሞ አስቀድሰው የመጡ ሰዎችን ያከፈሉትን ለማግደፍ ነው፣ ነዳያንን ለማስፈሰግ ነው የሚል ነገር አለ። ጥሩ ነው ግን አሁን ነዳያንን ለማስፈሰግ አንዳንዴ የእኛን ስሜት በሌሎች ስሜቶች ማንፀባረቅ ተገቢ አይደለም። እንዲው ሊበሏት የፈለጓትን አሞራ ጅግራ ይሏታል ይባላል። አሁን በድሆች ማሳበቡ ተገቢ አይደለም። ምልላችሁ ፈልጌ ነው። ድሆችን ማስፈሰክ ይገባል። እንዲሁም ባሉ ውጤታማ ሆነ የሚባለው ከድሆች ጋር ማሳለፍ ሲቻል ነው። አንድ ባል ባሉ መንፈሳዊ ነው ለመባል የሚያበቃው ከድሆች ጋራ ማሳለፍ ሲቻል ነው። ምንም ጥያቄ የለውም። ቆሎ ያረረባቸው ምንም ነገር የሌላቸው ጦማቸውን ድፍት ብለው የሚያድሩ ድሆች አሉ። አሁን በተለይ ረሃብተኞች የበዙበት ዘመን ነው። መኖር ያልጀመሩ ህፃናት በረሃብ ምክንያት እንደ ቅጠል የሚረግፉበት ዘመን ነው። ህፃናት የእናቶቻቸውን ደረቅ ጡት ጨብጠው የሚያድሩበት ዘመን ነው እና በረሃብ ምክንያት አደባባይ የወጡ መንገድ ላይ የተቀመጡ በየተቋማቱ የተጠለሉ ረሃብተኞች ብዙ ናቸው። ይህ ብቻ አይደለም፤ የሰው ፊት እሳት ሆኖባቸውም ቤት ውስጥ የሚሰቃዩ አሉ። በዓሉን ከነሱ ጋር ማሳለፍ ይገባል። ነገር ግን በነዳያን ሰበብ ጾምን መሻር ደግሞ ተገቢ አይደለም። እውነት ለመናገር እንዴ እነሱ እኮ እድሜ ዘመናቸውን በችግር ነው የኖሩት፣ በጾም ነው የኖሩት። እንዲያው እስኪ ነጋ መጠበቅ ለነሱ አይከብዳቸውም፣ ለምደውታል እኮ አደለ። ምንም ችግር የለውም። ሰባት ዓመት የቆየ አይነ ስውር ነጋ ይህን ይበራል ቢባል አየ ዛሬ ቱለሊት እንደቱኛ ድራለሁ አለ ይባላል። እነሱ እንደሆነ እድሜ ልካቸው ነው እና በእነሱ ስበብ የኛን ፍላጎት ለማርካት ካልሆነ በስተቀር ተገቢ አደለም። አዋጅ ሳይታወጅ እርድ አይከናወንም። ይህንን ተግባራዊ ማድረግ ያስፈልጋል። ባሉን ከወዳጆች ጋር እንድናሳልፍ መድኃኒዓለም ይፍቀድልን፣ ብርሃነ ትንሣኤውን ለማየት ያብቃን። ባሉ የሰላም የደስታ የጤና በዓል እንዲሆንልን ቅዱስና መልካም ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።